ዛሬ የእግዚአብሔርን ቃልከ ከእግዚአብሔር የሆነ ብቻ እውነተኛ ነው ኪ በሚለው የስብከት ርዕስ ጋር አብረን እናሰላስል። በዚህ ዓለም ውስጥ ብዙ ውሸቶች አሉ። በዓለም ላይ ያሉ ሰዎች እነዚህን ዓይነት ተመሳሳይ ምርቶች አይሉ። እንደ አለመታደል ሆኖ ሰዎች በጣም ዝቅተኛ በሆነ ዋጋ ለመሸጥ ከዋናው እውነተኛ ምርቶች ጋር የሚመሳሰሉ ምርቶችን ይሠራሉ። ይህ ብዙ ሰዎች ከመጀመሪያው ምርት ጋር በጣም ተመሳሳይ ስለሚመስሉ ስለ ሐሰተኛ እቃዎች ዋጋና ገጽታ ግራ እንዲጋቡ ያደርጋል። ስለሆነም መንግሥት እነዚህን መሰል ምርቶች ለመፍታት ጥብቅ ሕጋዊ አቋም በመያዝ ሀገራዊ ገጽታውን ለማስጠበቅ ሕገወጥ ናቸው ብሎ ይወስዳል። በአሁኑ ጊዜ ከቅንጦት ቦርሳዎች እስከ አልባሳትና ሁሉም አይነት የስፖርት መሳሪያዎች ከእውነተኛ ምርቶች ጋር የሚመሳሰሉ ሐሰተኛ ወንጀሎች በገበያው ላይ በብዛት ይገኛሉ ተብሏል። በዛሬው ጊዜ በአብያተ ክርስቲያናትም መካከል እየሆነ ስላለው ነገር ተመሳሳይ ነው ማለት ይቻላል። ከእውነተኛው ይልቅ ብዙ ውሸቶች ስላሉ፣ እውነተኛው እንዴት እመለከተዋለን እንደ ውሸት ይታያሉ። ስለሆነም ዛሬ ህጋዊ የሆነችውን ቤተ ክርስቲያን ከሐሰተኛዎቹ ለመለየት ጥቂት መንገዶችን እገልጻለሁ። የዘላለም ሕይወት አደጋ ላይ አይደለምን? የዘላለም ህይወት ስለሆነ ጊዜያዊና የተገደበ ህይወት አይደለም። ትክክለኛና ህጋዊ የሆነችውን ቤተ ክርስቲያንና ሐሰተኛውን በትክክል ለመለየት እምነትንና መመዘኛዎችን በግልጽ አስቀምጣችሁ መሆን አለበት። ታዲያ በእግዚአብሔር በተቋቋመችው ትክክለኛዋ ቤተ ክርስቲያንና በሐሰተኛ አብያተ ክርስቲያናት መካከል ያለው ልዩነት ምንድን ነው? መጽሐፍ ቅዱስ ስለዚህ ጉዳይ መመሪያ የሚሰጠው እንዴት ነው? መጽሐፈ ኤርምያስ ምዕራፍ አምስት ቁጥር ዐሥር እንመልከት። ኤርምያስ ምዕራፍ አምስት ቁጥር ዐሥር ወደ ወይን አትክልቷ ስፍራ ገብታችሁ አበላሹት፣ ነገር ግን ፈጽማችሁ አታጥፉት፤ ቅርንጫፎቿን ገነጣጥሉ፣ የእግዚአብሔር አይደሉምና። የእግዚአብሔር ያልሆኑትን ነገሮች እንዳንሠራ እግዚአብሔር ምን አዞናል? አስወግዷቸው ብሎናል። ይህ ማለት በመጨረሻ እነሱም ማጥፋት አለብን ማለት አይደለም። እነዚህ ቃላት የእግዚአብሔር ያልሆነው ሁሉ ተቆርጦ መጥፋት አለበት ማለት ነው። በማቴዎስ ወንጌል ምዕራፍ 15 እንቀጥል። ምዕራፍ 15 ቁጥር 13 እንመልከት። እርሱ ግን እንዲህ አላቸው፣ የሰማዩ አባቴ ያልተከለው ምን ይደርስባቸዋል ይሆናሉ ተክል ሁሉ ይነቀላል። ከእግዚአብሔር የማይመጣው ሁሉ እንደሚነቀል እንደሚቆረጥና እንደሚጠፋ መጽሐፍ ቅዱስ ያስተምረናል። በሐዋርያት ሥራ ምዕራፍ አምስት እንቀጥል የሐዋርያት ሥራ ምዕራፍ አምስት ቁጥር ሠላሳ አራት እንመልከት። ነገር ግን በሕዝቡ ሁሉ ዘንድ የተከበረ አንድ የሕግ መምህር እርሱም ገማልያል የሚሉት ፈሪሳዊ ተነሥቶ በሸንጎ መካከል ቆመና፣ ሐዋርያትን ወደ ውጭ አውጥተው ለጥቂት ጊዜ እንዲያያቸው አዘዝ ለሸንጎውም እንዲህ አለ፤ የእስራኤል ሰዎች ሆይ በእነዚህ ሰዎች ላይ ልታደርጉ ስላሰባችሁት ነገር በጥንቃቄ ልታጤኑ ይገባችኋል። ከዚህ ቀደም ቴዎዳስ ራሱን ትልቅ አድርጎ በመጠር ተነስቶ አራት መቶ ያህል ሰዎች ተባበሩት። ነገር ግን እርሱም ተገደለ፣ ተከታዮቹም ሁሉ ተበታተኑ፣ ነገሩም እንዳልነበር ሆነ። ከእርሱም በኋላ በሕዝብ ጠራው ወቅት ገሊላዊው ይሁዳ ተነስቶ ብዙ ሕዝብ አሸፈተ፣ ተከታይም አግኝቶ ነበር። እርሱም ጠፋ፣ ተከታዮቹም ተበተኑ። ስለዚህ አሁንም የምላችሁ እነዚህን ሰዎች ተዋቸው፣ አትንኳቸው ሐሳባቸው ወይም አድራጎታቸው ከሰው ከሆነ ምን ይሆናል ይሆናል ይጠፋልና። በሌላ አነጋገር ከእግዚአብሔር ካልሆነ መጨረሻው በራሱ ይጠፋል ማለት ነው። ቁጥር 39 ከእግዚአብሔር ከሆነ ግን ልትገቷቸው አትችሉም። ምን እንዲያውም ከእግዚአብሔር ጋር ስትጣሉ ትገኙ ይሆናል። እነርሱም ምክሩን ተቀብለው ሐዋርያትን አስጠርተው አስገረፏቸው። ዳግመኛም በኢየሱስ ስም እንዳይናገሩ አዘው ለቀቋቸው። ሐዋርያትም ስለ ስሙ ውርደትን ለመቀበል በመብቃታቸው ደስ እያላቸው ከሸንጎ ወጥተው ሄዱ። በየዕለቱም በቤተ መቅደስም ሆነ በየቤቱ ኢየሱስ እርሱ ክርስቶስ መሆኑን ከማስተማርና ከመስበክ ከቶ ወደ ኋላ አላሉም ነበር። እዚህ ላይ ደግሞ ከእግዚአብሔር ከሆነ ማለትም የእግዚአብሔር ከሆነ እውነተኛና ሕጋዊ ነው በማለት ያስተምራል። ካልሆነ ግን በጊዜ ሂደት ማንነቱን ይገልጣልና የተከተሉት ሁሉ በመጨረሻ ይበተናል። ይህንን ትምህርት መጽሐፍ ቅዱስ እንዲህ በማለት ያስረዳል። ሐሳባቸው ወይም አድራጎታቸው ከሰው ከሆነ ይጠፋልን፣ በእርግጠኝነት ይፈርሳል። ከእግዚአብሔር የሆነው ብቻ ትክክለኛ እንደሆነ መጽሐፍ ቅዱስ ይገልጽልናልና በእግዚአብሔር ካልተረጋገጠ ካልታወቀና ካልጸና በስተቀር መጥፋቱ የማይቀር ነው። በዚህ ዓለም ውስጥ ትክክለኛና ተመሳሳይ ዕቃዎች እንዳሉ ሁሉ እውነተኛና ሐሰተኛ አብያተ ክርስቲያናትም አሉ። እንዴት ልናያቸውና ልለያቸው እንችላለን? በመጀመሪያ ደረጃ ከእግዚአብሔር የመጣው የቤተ ክርስቲያን ስም ትክክለኛ መሆን አለበት። ምን አይነት ስም መያዝ አለበት? ከመጽሐፍ ቅዱስ ማስረጃዎችን ለማየት አንደኛ ቆሮንቶስ ምዕራፍ አንድ እንመልከት። ወደ አንደኛ ቆሮንቶስ ምዕራፍ አንድ ቁጥር አንድ መጽሐፍ በመዞር እግዚአብሔር ያቋቋመው እውነተኛ ቤተ ክርስቲያን የትኛው ቤተ ክርስቲያን እንደሆነ እኔ በእግዚአብሔር ፈቃድ የክርስቶስ ኢየሱስ ሐዋርያ እንዲሆን ከተጠራው ከጳውሎስ፣ ከወንድማችንም ከሶስቴንስ፣ ምን በቆሮንቶስ ላለችው የእግዚአብሔር ቤተ ክርስቲያን፣ የእግዚአብሔር ቤተ ክርስቲያን በፓንጋዮ፣ የእግዚአብሔር ቤተ ክርስቲያን በሴኦል፣ የእግዚአብሔር ቤተ ክርስቲያን በኒውዮርክ፣ የእግዚአብሔር ቤተ ክርስቲያን በሎስ አንጀለስ፣ የእግዚአብሔር ቤተ ክርስቲያን በፔሩ፣ የእግዚአብሔር ቤተ ክርስቲያን በጋና፣ የእግዚአብሔር ቤተ ክርስቲያን በኬፕታውን የእግዚአብሔር ቤተ ክርስቲያን በቆሮንቶስ እንደ ሕጋዊ ሊቆጠር የሚችለው ብቸኛው ስም ከየእግዚአብሔር ቤተ ክርስቲያን ከ ነው ሆኖም አንዳንድ ሰዎች ይህን ስም የሚሠርኩባቸው አጋጣሚዎች አሉ ቢሆንም በመጀመሪያ ስሟ በእርግጠኝነት ከየእግዚአብሔር ቤተ ክርስቲያን ከመሆን አለበት ታዲያ መሥራቹ ማን መሆን አለበት መሥራቹ መጋቢ ወይም ግለሰብ ከሆነ ይህ እውነተኛ የእግዚአብሔር ቤተ ክርስቲያን ሊሆን አይችልም ሌላ አማራጭ አለ። የሐዋርያት ሥራ ምዕራፍ 20 ቁጥር 28 እንመልከት። የሐዋርያት ሥራ ምዕራፍ 20 ቁጥር 28፣ ለራሳችሁና መንፈስ ቅዱስ ኤንስ ኮክሳት አድርጎ በላዩ ለሾማችሁ መንጋ ሁሉ ተጠንቀቁ፣ በገዛ ደሙ የዋጃትን በገዛ ደሙ ቤተ ክርስቲያንን ምን አደረገ? ገዛት። እግዚአብሔር አቋቋመው ከሚለው ጋር አንድ ዓይነት አይደለም። የእግዚአብሔርን ቤተ ክርስቲያን ጠብቁ። በሌላ አነጋገር የሐዋርያት ሥራ ምዕራፍ 20 እግዚአብሔር ይህችን ቤተ ክርስቲያን እንዲንከባከቡ እንዳዘዛቸው ይገልጻል። በእግዚአብሔር የተቋቋመው የእግዚአብሔር ቤተ ክርስቲያን በእርግጥ ፈጣሪዋ እግዚአብሔር ሊኖራት ይገባል። አሁን ይህን ጉዳይ በበለጠ ዝርዝር ለመረዳት ጥቂት ጊዜ ይመስል መዝሙር ምዕራፍ 102 ቁጥር 16 እንመልከት። እግዚአብሔር መልሶ ይሰራታልና። በሌላ አነጋገር ምን ያቋቁማል? ጽዮንን። መሠረተ የተባለው ማን ነው? ጽዮን ኪ የሚለው ቃል በብሉይ ኪዳን ጥቅም ላይ ውሏል። ነገር ግን በቀላሉ ለማስቀመጥ ጽዮን ቤተ ክርስቲያን ናት። የእግዚአብሔርን በዓላት የምታከብር ቤተ ክርስቲያንን አይመለከትም። ታዲያ ማን አቋቋመው? ይላል እግዚአብሔር ጽዮንን መልሶ ይሠራታልና በክብሩም ይገለጣል። መጽሐፍ ቅዱስ እንዲህ ይገልጸዋል። ስለዚህ እውነተኛይቱ የእግዚአብሔር ቤተ ክርስቲያን በእርግጥ እግዚአብሔር መሥራሻ ሊኖራት ይገባል። አትስማሙ? ከሁለት ሺህ ዓመታት በፊት ኢየሱስ ራሱ የእግዚአብሔርን ቤተ ክርስቲያን ለመመሥረት ወደዚህ ምድር መጥቶ ከዐሥራ ሁለቱ ደቀ መዛሙርት እንደ ጴጥሮስ ዮሐንስና ያዕቆብ አማካኝነት ወንጌልን ሰብኳል። በመጨረሻ በወንጌል ታሪክ ውስጥ የአይሁድ እምነትን ሲፈጽም የነበረው ሐዋርያው ጳውሎስ ወደ እግዚአብሔር ቤተ ክርስቲያን ተለወጠ አይደል? ሁሉም ሐዋርያትና የቀደመችው ቤተ ክርስቲያን ነቢያት የነበሩባት ቤተ ክርስቲያን የእግዚአብሔር ቤተ ክርስቲያን ነበረች። ከእግዚአብሔር ቤተ ክርስቲያን ሌላ የትኛው ቤተ ክርስቲያን አካል ነበሩ? ማንኛውም ሌላ ስም በመጀመሪያ ደረጃ በትክክል የተሳሳተ መሆኑን በፍጥነት መገንዘብ አለብን። ይሁን እንጂ ሰዎች ብዙውን ጊዜ አንድ ቤተ ክርስቲያን ተገቢ የሚመስል ስም ከተሰጣት ጥሩ ቤተ ክርስቲያን መሆን አለባት ብለው በማሰብ ይሳሳታሉ። ሁላችሁም ያለምንም ጥርጥር የእውነተኛይቱ ቤተ ክርስቲያን ትክክለኛነት መመዘኛዎች ሁሉ በመጽሐፍ ቅዱስ ውስጥ ይገኛሉ። ስለዚህ ያንን ብቻ ብታዩ እውነተኛዋ ቤተ ክርስቲያን የትኛዋ ቤተ ክርስቲያን እንደሆነች መልሱን ታገኛላችሁ። ሦስተኛው ሁኔታም አለ። በመጀመሪያ የቤተ ክርስቲያኑ ስም ሲሆን፣ ሁለተኛው ደግሞ የቤተ ክርስቲያኗ መስራቻ ነበር። ሦስተኛ በቤተ ክርስቲያን ውስጥ ምን እውነት እየተማርን ነው? ይህንን ማረጋገጥ አለብን። በቤተ ክርስቲያን ውስጥ ያለው እውነት ከመጽሐፍ ቅዱስ ትምህርቶች ጋር መስማማት አለበት። ከመጽሐፍ ቅዱስ ትምህርት ጋር የማይጣጣም ነገር ካለ ያቺ ቤተ ክርስቲያን የሐሰተኛ ቤተ ክርስቲያን ናት። ስለዚህ አትጨምሩ ወይም አትንቀንሱ፣ ኬ ከሚለው ትእዛዝ ያፈነገጠች ቤተ ክርስቲያን በእግዚአብሔር ያልተመሠረተች ሐሰተኛ ቤተ ክርስቲያን እንደሆነች በቀላሉ እንረዳለን። ዛሬ ቤተ ክርስቲያን እግዚአብሔር ያቋቋመው ቤተ ክርስቲያን እንደሆነ ወይም እኛ በምንጠብቀው የሰንበት ትምህርት ላይ የተመሠረተ ወይም በሌሎች አብያተ ክርስቲያናት የሚከበረው የእሁድ አምልኮ የውሸት ቤተ ክርስቲያን እንደሆነ እናረጋግጥ። ወደ ሉቃስ መጽሐፍ ምዕራፍ 4 እንመለስ። የሉቃስ ወንጌል ምዕራፍ 4: 16 ከዚያም ወዳደገበት ከተማ ወደ ናዝሬት መጣ፤ እንደ ልማዱም በሰንበት ወደ ምኵራብ ገባ፤ ሊያነብብም ተነሥቶ ቆመ። በኢሳይያስ ምዕራፍ 9 ላይ የተመሰከረለት ኢየሱስ ማን ነው? ሕፃን ተወልዶልናል፣ ወንድ ልጅም ተሰጥቶናል፣ አለቅነትም በጫንቃው ላይ ይሆናል። ስሙም ድንቅ መካር፣ ችያለ አምላክ፣ የዘላለም አባት ማነው? ችያለ አምላክ፣ የዘላለም አባት ወደዚህ ምድር ሥጋ ለብሶ የመጣው የእግዚአብሔርን ልጅነት ሚና ለመጫወት ነው። ከዚህም በላይ እግዚአብሔር በዚህ ምድር ላይ ላሉት ልጆቹ ምሳሌ ለምን አደረገ? እርሱ እንዳደረገልን ልናደርገው የሚገባን ምሳሌ መሆኑን ተናግሯል። ታዲያ መጽሐፍ ቅዱስ እንደ ምሳሌ ሆኖ ስላከናወነው ሥርዓት ምን ይነግረናል? ሰንበትን እንዳከበረ ያስተምረናል። ይህ ማለት የሰንበትን ቀን ማክበር አለብን ወይስ የለብንም ማለት ነው? ኢየሱስ ሰንበትን የማክበር ምሳሌ የሆነበት ምክንያት እሱ እንዳደረገው ማድረግ እንዳለብን ሊያስተምረን አይደለም። ነገር ግን ዛሬ ብዙ አብያተ ክርስቲያናት በኢየሱስ እናምናለን ብለው ቢናገሩም ከሰንበት መመሪያ አፈንግጠዋል። በእርግጥ በአሁኑ ጊዜ አብዛኞቹ አብያተ ክርስቲያናት የእሁድ አምልኮን ይከተላሉ። አንዳንዶች ከየሰንበት ሕግ ተሽሯል ክሊሉ ይናገራሉ። መጠበቅ አያስፈልግም። በዚህ ዐይነት አሳሳች ምክንያት የሰንበትን አስፈላጊነት ላለመቀበል ይሞክራሉ። እግዚአብሔር ሰንበትን መጠበቅ አያስፈልገውም። በዚህ ሐሳብ አትስማሙም? ኢየሱስ የሰንበትን ቀን ባያከብር ወደ ሰማይ እንዳይገባ የሚከለከል ይመስላቸዋል። አይ፣ ታዲያ ለምን እንዲህ አደረገ? ሰንበትን የመጠበቅን አስፈላጊነት ተረድተን በሥጋ መጥቶ በዚያ መንገድ የመመላለስ ምሳሌ እንድንሆን አያስረዳንምን? ታዲያ አንድ ቤተ ክርስቲያን በኢየሱስ በትክክል አምናለሁ ብላ ከተናገረች ይህች ቤተ ክርስቲያን የምታስተምረው የእውነት ክፍል ምን አይነት ትምህርቶች መሆን አለባቸው? መጽሐፍ ቅዱሳዊ አስተምህሮ ከሌለ ያቺ ቤተ ክርስቲያን እውነተኛ ናት ወይስ አስመሳይ ናት? እንደዚህ አይነት ዓለማዊ ቃል ስለተጠቀምኩ ይቅርታ እጠይቃለሁ። ቀለል አድርጌ ለማብራራት እንደዚህ እያወራው ነው። ስለዚህ እባካችሁ ይህንን ጉዳይ ተረድታችሁ ወደ ልባችሁ ውሰዱት። በዚህ ዓለም ውስጥ ውሸት በጣም ተስፋፍቶ ስለመጣ ሰዎች ለእነሱ ያላቸው የጥፋተኝነት ስሜት ጠፋ። አንድ ነገር ስህተት ቢሆንም ስህተት እንደሆነ መረዳቱ የጠፋበት ዘመን ላይ እንገኛለን። ይሁን እንጂ በሐሰት ትምህርቶች ላይ በመታመን ስህተት ከሠራን የዘላለም ሕይወት ተስፋችንን ማሳካት እንችላለን? የምንፈልገውን ዘላለማዊ መንግሥተ ሰማያት ሊሰጠን ይችላል? የኃጢአት ይቅርታ ማግኘት እንችላለን መዳንን ማግኘት እንችላለን። አንዳቸውም አይቻልም። እግዚአብሔር በሐሰት ሥራ ምንም ነገር እንደማይገኝ ደጋግሞ ስለሚነግረን የመጽሐፍ ቅዱስን ትምህርቶች መከተል አለብን። ከመጽሐፍ ቅዱስ እውነት ጋር የማይጣጣም ማንኛውም ነገር በእግዚአብሔር የተዘራ ስላልሆነ ወደ እግዚአብሔር መንግሥት ፈጽሞ ሊመራን እንደማይችል ከወደ ማስተዋል ልንመጣ ይገባል። ምንም ያህል እምነት የሚጣልበት አስደናቂ ወይም የሚያምር ቦታ ቢታይም በውስጡ ከእግዚአብሔር የሚገኘውን እውነት መያዝ አለበት። ስለዚህ ዛሬ እኔና እናንተ ሰንበትን የምናከብረው በእግዚአብሔር ሕግ መሠረት ስለሆነ ነው። በመቀጠል ሌላ አስፈላጊ ትምህርት ይኸውም የፋሲካን በዓል መልከት የሉቃስ ወንጌል ምዕራፍ 22 ሰንበት የሌለበት ቤተ ክርስቲያን በቀላሉ ከመዳን የሌላት ቤተ ክርስቲያን ከተብሎ ሊገለጽ ይችላል። የሉቃስ ወንጌል ምዕራፍ 22 ቁጥር ሰባት እንመልከት። ከዚህ በኋላ የፋሲካ በግ የሚታረድበት የቂጣ በዓል ደረሰ። ኢየሱስም የፋሲካን ዕራት እንድንበላ ሄዳችሁ አዘጋጁልን ኬ ብሎ ጴጥሮስንና ዮሐንስን ላካቸው። እነርሱም የት እንድናሰናዳ ትፈልጋለህ አሉት። እርሱም እንዲህ አላቸው፣ እነሆ ወደ ከተማ ስትገቡ የውሃ እንሥራ የተሸከመ ሰው ያገኛችኋል። እርሱ ወደሚገባበት ቤት ድረስ ተከተሉት። ለቤቱም ባለቤት መምህሩ ከደቀ መዛሙርቴ ጋር የፋሲካን ራት የምበላበት የእንግዳ ክፍል ወዴት ነው? ይልሃል በሉት። እርሱም በሰገነት ላይ ያለውን ተነጥፎ የተዘጋጀ ሰፊ አዳራሽ ያሳያችኋል፤ በዚያም አሰናዱልን። እነርሱም ሄደው ልክ ኢየሱስ እንደ ነገራቸው ሆኖ አገኙ፤ ፋሲካንም በዚያ አዘጋጁ። ሰዓቱም በደረሰ ጊዜ ኢየሱስ ከሐዋርያቱ ጋር በማዕድ ተቀመጠ፤ እንዲህም አላቸው፤ መከራ ከመቀበሌ በፊት ይህን ፋሲካ አብሬያችሁ ለመብላት በጣም ስመኝ ነበር። ኢየሱስ ፋሲካን ባያከብር ወደ መንግሥተ ሰማያት መግባት አይችልም ብላችሁ ታስባላችሁ? ኢየሱስ እግዚአብሔር ሕግ ሰጪያችን ነው፣ ከሕግ ሁሉ በላይ የሆነው ልዑል አምላካችን አይደለምን? እግዚአብሔር በሕግ የሚመራ አይደለም፤ እርሱ በነገር ሁሉ የበላይ ነው። ቢሆንም ለልጆቹ አርአያ ይሆን ዘንድና እንድናከብረው ይህን ፋሲካ አብሬያችሁ ለመብላት በጣም ስመኝ ነበር። ጊዜው ሲደርስ ከሐዋርያት ጋር ተቀምጦ የፋሲካን ቅዱስ ሥርዓት አከበረ። ይሁን እንጂ በኢየሱስ እናምናለን ከእና ከመጽሐፍ ቅዱስ የማይለወጥ እውነት ነው ኬ ብለው የሚያውጁ ስፍር ቁጥር የሌላቸው አብያተ ክርስቲያናት ቢኖሩም፣ በዛሬው ጊዜ የፋሲካን በዓል የሚያከብሩ አብያተ ክርስቲያናት አሉ። በጣም የሚገርም ነው። በመጽሐፍ ቅዱስ ውስጥ ቢገኝም ለምን አይለማመዱትም? ሆኖም መዳንን ማግኘት እንደሚችሉ ይናገራሉ። እንደዚህ አይነት ትርጉም የሌለው ንግግር የሚናገሩ በጣም ብዙ ሰዎች ያጋጥሙናል። እግዚአብሔር ወደዚህ ምድር መጥቶ ፋሲካንና የሰንበትን ቀን ማክበር አልነበረበትም። ከዚህ ይልቅ ከእኔ አያስፈልገኝም ሁላችሁም ፋሲካን አድርጉ ከብሎ ለሰው ልጆች ማዘዝ ይችል ነበር። ሆኖም እኛ ተመሳሳይ ነገር ለማድረግ እንድንችል እነርሱም በመመልከት ያለማቋረጥ ምሳሌ ትቶልናል። ሰንበትን ያከበረበት ምክንያት ለእኛ ምሳሌ ለመሆን ነው። ፋሲካም እንዲሁ ነው። ወደ ቁጥር 19 እንሂድ። እንጀራንም አንስቶ አመሰገነ፣ እርሱም ሰጣቸውና ይህ ስለ እናንተ የሚሰጥ ሥጋዬ ነው አለ። ምን እናድርግ? ይህን አድርጉት። ይህን አታድርጉ ከማለት ይልቅ ይህን አድርጉ ለመታሰቢያዬ ፋሲካ እንድንጠብቀው ያዘዘን የእግዚአብሔር ሥርዓት ነው። ችላ ሊባል የሚችል ነገር አይደለም። ለዚህ ነው ከአይሁድ እምነት በኋላ የተቀበለውና የእግዚአብሔርን ቤተ ክርስቲያን የተቀላቀለው ሐዋርያው ጳውሎስ ጠቃሚ መልእክት ያስተላልፉ። እኔ ከጌታ የተቀበልሁትን ለእናንተ አስተላልፍ ያለውን ጌታ ኢየሱስ ገልፎ በተሰጠባት ሌሊት እንጀራን አንስቶ ከባረከ በኋላ በአንድኛ ቆሮንቶስ ምዕራፍ 11 ላይ ይህን መልእክት ሲጽፍ እንደነበረው በሉቃስ ምዕራፍ 22 ላይ ያለውን ሁኔታ ጠቅሷል። ኢየሱስ ኪይህ ጽዋ ስለ እናንተ በሚፈሰው ደሜ የሚመሠረት አዲስ ኪዳን ነው አለ። ይህንንም እንድናደርግ በግልጽ አዘዘን። ሆኖም ዛሬ የእግዚአብሔርን ትእዛዛት ሳያደርጉ በስሟ ከቤተ ክርስቲያን ኬ የሚለውን ቃል ብቻ የሚሸከሙ ብዙ አብያተ ክርስቲያናት አሉ። በሐዋርያት ሥራ ምዕራፍ አምስት ላይ ባለው ትምህርት መሠረት እነዚህ ሰዎች በተፈጥሮ ምን ይሆናሉ? እግዚአብሔር ያልተከለው ሁሉ ምን ይሆናል ብሎ ተናግሯል። ሁሉም ይነቀላሉ፣ ይወድቃሉ፣ ይሰበራሉ፣ ሁሉም ይጠፋሉ። ነገር ግን ዓላማቸው ወይም ሥራቸው ከእግዚአብሔር ከሆነ እነዚህን ሰዎች በፍጹም ልታስቆማቸው አትችልም። የትኛውም ኃይል ምንም ያህል ጠንካራ ቢሆን ይህንን ቦታ ሊያጠፋው አይችልም። ወንድሞችና እህቶች፣ ይህንን በሚገባ በመረዳት በእግዚአብሔር እውነት ወደ ተሞላችው እውነተኛዋ ቤተ ክርስቲያን ስለ መሩን ለሰማያዊ አባትና ሰማያዊ እናት ዘላለማዊ ምስጋናና ክብር ልናቀርብላቸው ይገባል። ሁላችንም እውነትን ፍለጋ ወደዚህ ቦታ መጥተናል። ከዚያም በብዙዎች መካከል የእግዚአብሔር ቤተ ክርስቲያን በያህዌ ወይም በኢየሱስ ስም ሳይሆን በክርስቶስ አህንሳንግሆንግ ስም ለምን ትጸልያለች? የሚለው ጥያቄ ይነሳል። ሁላችሁም እንዴት መጸለይ እንዳለብን መጽሐፍ ቅዱሳዊ ትምህርት አለ ወይስ የለም? አዎ፣ አለ። መጽሐፍ ቅዱስ ምን ይላል? የኢየሱስ ሌላ ስም መቼ ይገለጣል? በየትኛው ዘመን ላይ ይገለጣል? በመንፈስ ቅዱስ ዘመን ልንጸልይና በያህዌ ስም መጠመቅ ያለብን በአብ ዘመን፣ በኢየሱስ ስም በወልድ ዘመን፣ በኢየሱስም አዲስ ስም በመንፈስ ቅዱስ ዘመን እንደሆነ ማቴዎስ ምዕራፍ 28 የሚያበራልን ይህ ነው። አንድ ሰው ይህን ካላደረገ ማንነታቸውን ያሳያሉ። አህ ሐሰተኛ መሆናቸውን አይቻሉ። ይህን ትምህርት ለምትከተል ቤተ ክርስቲያን አህ ይህች እግዚአብሔር ያቋቋመውና የተከላት ቤተ ክርስቲያን ናት። ኩልንል ኩልንል እንችላለን። እናንተና እኔ በእርግጠኝነት ይህንን ጉዳይ ልንገነዘበው እንችላለን። ኢሳይያስ ምዕራፍ ሃምሳ አንድ ንመልከት። ትንቢተ ኢሳይያስ ምዕራፍ ሃምሳ አንድ ቁጥር ዐሥራ አንድ እግዚአብሔር የተቤጃቸው ይመለሳሉ፣ ይገባሉ። የት? በዝማሬ ወደ ጽዮን በእግዚአብሔር የዳኑ ሁሉ የሚገቡበት ቦታ ጽዮን እንደምትባል መጽሐፍ ቅዱስ ዘግቧል። የዘላለማዊ ደስታን አክሊል ይቀዳጃሉ። ተድላና ደስታ ያገኛሉ። ሐዘንና ልቅሶም ከነርሱ ይሸሻል። በእግዚአብሔር የዳኑት ሰዎች ወዴት ይሄዳሉ? የእግዚአብሔር በዓላት ከተማ ጽዮን ናት። በዚህ ምክንያት ኤርምያስ ምዕራፍ አራት ቁጥር አምስት ላይ እንድንገባ ነቢዩ ኤርምያስ ወዴት ይመራናል? በዓለም ዙሪያ ያሉ ሰዎች ሁሉ የሚሄዱበት በእግዚአብሔር የተዘጋጀ የድነት መጠጊያ እንደሆነ ያስታውሰናል። ሁላችሁም እነዚህን ሁሉ ነገሮች በአእምሮችን ይዘን የእውነተኛይቱን የእግዚአብሔር ቤተ ክርስቲያን ባሕሪያትን እንዲሁም የእግዚአብሔርን እውነት አሁንም በተሳሳተ የእምነት መንገድ እየተጓዙና የተዛቡ እምነቶችን ለሚለማመዱ ሰዎች ሁሉ ማስተማርና ማሳወቅ አለብን። የቅንጦት የእጅ ቦርሳዎች ፍላጎት የለኝም ነገር ግን በአሁኑ ጊዜ ትክክለኛና ሐሰተኛ በሆኑ ዜናዎች እየተሠራችሁ ባሉ ዜናዎች ብዛት የተነሳ በጉጉት ተመለከትኳቸው። እውነተኛ ቦርሳ እንዴት መለየት ይቻላል? በመጀመሪያ ቆዳው ጠንካራ መሆን አለበት። ይህ እንደ ባለሙያዎቹ ነው። ቆዳው ለስላሳና ሉጫ ከሆነ ከ80 እስከ 90 በመቶ የሚሆነው የውሸት የመሆን እድል አለው። ስለ ቆዳ ብዙም አላውቅም፤ እውነቱን ስነግራችሁ በሴቶች የእጅ ቦርሳዎች ላይ ብዙ ፍላጎት የለኝም። ነገር ግን አሁን እነሱን ለመለየት ጥቂት መንገዶችን ከዘረዘሩ በኋላ ሐሳቡ ወደ እኔ መጣ። አህ እነዚህን ገጽታዎች ካጤንኩ በተወሰነ ደረጃ በእውነተኛውና በሐሰት በሆነው መካከል መለየት ይችል ይሆናል። ምንም እንኳን በሁለቱ መካከል ያለውን ልዩነት ለመለየት ብቸኛው መንገድ ይህ ባይሆንም፣ ስለዚህ ጉዳይ በዓለም ላይ በጣም ትንሽ የሆነ አጠቃላይ መረጃ ያለ ይመስላል። መጽሐፍ ቅዱስ በእውነተኛው የእግዚአብሔር ቃልና በሐሰተኛ መካከል ያለውን ልዩነት ስለሚለይ የእግዚአብሔርን ፍጹም እውነት ወደሚያስገኝ ወደ ዘላለማዊ መዳንና ወደ ዘላለማዊ ሕይወት ጎዳና ለመምራት የሰማያዊ አባትና እናት ዘላለማዊ ምስጋናና ክብር መስጠት አለብን። ኢሳይያስ ምዕራፍ 33 ቁጥር 20 እንመልከት። የተቤዣቸው ሁሉ ወደ ጽዮን ይገባሉ ተብሎ ተጽፏል። ታዲያ ለምን ወደ ጽዮን ይሄዳሉ? ምዕራፍ 33 ቁጥር 20 እንመልከት። በዓላታችን የምናከብርባትን ከተማ ጽዮንን ተመልከት፣ ሰላማዊ መኖሪያ፣ የማትነቃነቅ ድንኳን የሆነችውን ካስማዋ የማይነቀል ከገመዷ አንዱ እንኳ የማይበጥሰውን የኢየሩሳሌምን ገይኖች ያያሉ። እግዚአብሔር በዚያ ጆይላችን ይሆናል። መጽሐፍ ቅዱስ እግዚአብሔር ከእኛ ጋር እንደሚኖር የሚናገረው የት ነው? በጽዮን። ታዲያ በዓላትን ላላከበረች ቤተ ክርስቲያን ይህ ምን ማለት ነው? ወዲያውኑ ከሐሰተኛ እንደሆነች ሊረዱት አይችሉም። እግዚአብሔር በዚያ አይኖርም። መጽሐፍ ቅዱስ እግዚአብሔር ከእኛ ጋር እንደሚኖርና በዓላቱ በሚከበሩበት በጽዮን ኃይላችን እንደሚሆን መስክሯል። ባለመቅዘፊያ ጀልባዎች እንደማያልፉባቸው ታላላቅ መርከቦችም እንደማይሻገሯቸው ሰፋፊ ወንዞችና ጅረቶች ይሆንናል። እግዚአብሔር ዳኛችን ነው፣ እግዚአብሔር ሕግ ሰጪያችን ነው፣ እግዚአብሔር ንጉሶችን ነው። እርሱ ነውና ምን ያደርጋል? የሚያድነንም በዓላቱ የሚከበሩባት ጽዮን በምትባል ቤተ ክርስቲያን እግዚአብሔር ሕዝቡን ያድናል ተብሏል። ነገር ግን ወደ ጽዮን እንኳን ያልመጣ ሰው አድኛለው እኮ ካለ አንድ ሰው ከራሱ ጋር እንደሚቃረን ተደርጎ ሊወሰድ ይችላል። ምንም እንኳን በራሳቸው አዋጅ ቢተማመኑም ከእግዚአብሔር የተሰጠውን የመዳን ጸጋ ፈጽሞ ሊቀበሉ አይችሉም። ዛሬ በመጽሐፍ ቅዱስ አማካይነት እግዚአብሔር ያቋቋመውን ትክክለኛ ቤተ ክርስቲያን በቀላሉ ለይተን ማወቅ ችለናል። እግዚአብሔር ወደዚች ምድር እንደሚመጣ ተናግሮ ማስተዋልን ሊሰጠንና እውነቱን ለራሳችን እንድንረዳ አስችሎናል። ዛሬ እኔና እናንተ ሐሰት ከሆነው ነገር እውነተኛ የሆነውን ልንገነዘበው የቻልነው ይህን ማስተዋልና ጥበብ ስለተሰጠን እንደሆነ አትስማሙም? ይህንን ጥበብ እየተለማመድን እግዚአብሔር የሰጠንን የድነት ፋኖስ አናጥፋው። ነገር ግን ወደ ዘላለማዊው መንግሥተ ሰማያት እስክንገባ ድረስ የአባትና የእናትን መንገድ በትጋት እንከተል። ይህም የጽዮን አባላት በሙሉ እግዚአብሔር ባዘጋጀልን ታላቅ የድነት ግብዣ ክብርና ደስታ ተካፋይ እንድንሆን መዳናችን ከእግዚአብሔር እንደሆነ ነቢዩ ኤርምያስ በቅዱሳት መጻሕፍት አልዘገበውም? መንፈስና ሙሽራዪቱ ከሆነው ከእግዚአብሔር ኤሎሂም ድነት አግኝተናል። እናም ሁሉም እግዚአብሔር የተከለውን እውነት ወደምታከብርና ወደምትከተል ቤተ ክርስቲያን ገብተናል። ስለዚህ መዳናችንን አንጣው አንጠራጠርም። ይልቁንስ በራስ መተማመን ይዘንና ዛሬ ባለንበት ትክክለኛና የተከበረች ቤተ ክርስቲያን በመገኘት ኩራታችንን አናጥፍ። በዚህ የዛሬውን ስብከት ልቋጭ። በጣም አመሰግናለሁ።